ከእስራኤል ጋር የተኩስ አቁም ስምምነት በመፈራረም ጦርነቱን ጋብ ያደረገችው ኢራን አሁን ዘመቻዋን ወደ ሀገር ውስጥ አድርጋለች። ለእስራኤሉ የስለላ ተቋም ሞሳድ ሲሰሩ የነበሩ በርካታ ሰዎች በኢራን ውስጥ እየተለቀሙ ናቸው። በርካታዎች ወደ እስር ቤት ሲወረወሩ፣ የተወሰኑት ደግሞ በስቅላት እየተቀጡ ነው። የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ከተኩስ አቁም ስምምነቱ በኋላ ለመጀመሪያ ጊዜ ንግግር አድርጓል። በንግግራቸውም እስራኤልን በጦርነቱ አሸንፈናል ያሉ ሲሆን ሀገራቸው ኢራን ፈጽሞ ለአሜሪካ እጅ እንደማሰጥም አረጋግጠዋል። በሌላ በኩል የኢራን ጥቃት በእስራኤል ኢኮኖሚ ላይ ከፍተኛ ኪሳራ ማድረሱ ተነግሯል። የእስራኤል መንግስት 3 ቢሊዮን ዶላር ኪሳራ የደረሰበት ሲሆን አጠቃላይ የጦርነቱ ወጪም 12 ቢሊዮን ዶላር ይደርሳል ተብሏል። ሰላም ጤና ይስጥልን፣ የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የእስራኤልና ኢራን የተኩስ ልውውጥ በስምምነት ቢቋጭም ከግጭቱ ጋር ተያይዞ ግን በርካታ መረጃዎች እየወጡ ናቸው። አዳዲሶቹን መረጃዎች ወደ እናንተ ለማድረስ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል። በውቢቷ ፒያሳ፣ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6930 ሺህ ብር ቅድመ ክፍያ 693 ሺህ ብር ብቻ 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9460 ሺህ ብር ቅድመ ክፍያ 946000 ብር ብቻ 126 ካሬ ባለ 3 መኝታ 13 ሚሊዮን 482000 ብር ቅድመ ክፍያ 1 ሚሊዮን 348000 ብር ብቻ 146 ካሬ ባለ 3 መኝታ 16 ሚሊዮን 60000 ብር ቅድመ ክፍያ 1 ሚሊዮን 606000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927563333 ቴምር ይለያል። ኢራን ውስጧን እያጠራች ነው። ለእስራኤል በመሰለል እየተጠረጠሩ እየተለቀሙ ነው። በእስራኤልና በኢራን መካከል ጦርነት ከተጀመረ አንስቶ የኢራን ባለስልጣናት ለእስራኤል በመሰለል ጠርጥረናቸዋል ባሏቸው በርካታ ሰዎች ላይ እስሮችንና የሞት ቅጣቶችን እየፈጸሙ ናቸው። ይህ ሆነው ባለስልጣናት በኢራን የደህንነት አገልግሎት ላይ በእስራኤል ወኪሎች ያልተገደበ ሰርጎ ገብነት ተፈጽሟል ካሉ በኋላ ነው። ባለስልጣናቱ በግጭቱ ወቅት በከፍተኛ ባለስልጣኖቻቸው ላይ ለተፈጸሙ ተከታታይ ግድያዎች ለእስራኤል ተላልፎ የተሰጡ መረጃዎች ከፍተኛ አስተዋጽኦ አድርጓል ብለው ያምናሉ። ይህም የእስላማዊ አብዮታዊ ጥበቃ ዘብ ከፍተኛ የጦር አዛዦች ነው የኒኩለር ተመራማሪዎች ላይ የተፈጸመውን ግድያ ያካትታል። ኢራን ለግድያው በሀገሪቱ ውስጥ ይሰራሉ ያለቻቸውን የእስራኤል የደህንነት ወኪሎች ተጠያቂ አድርጋለች። በእነዚህ ተከታታይ ግድያዎች የተደናገጡት ባለሥልጣናትም ለብሔራዊ ደህንነት በሚል ለውጭ የስለላ ድርጅት ይሰራሉ ብለው የጠረጠሩትን ማንኛውንም ግለሰብ ኢላማ እያደረጉ ነው። ለ12 ቀናት በዘለቀው ግጭት የኢራን ባለሥልጣናት ለእስራኤል በመሰለል የተጠረጠሩ ሦስት ግለሰቦችን በሞት ቀጥተዋል። የተኩሳቁም ስምምነት ላይ ከደረሱ ከአንድ ቀን በኋላም በተመሳሳይ ክስ ሌሎች ሶስት ግለሰቦች ተገለዋል። በመላው ሀገሪቱ በስለላ የተጠረጠሩ በመቶዎች የሚቆጠሩ ሰዎች መታሰራቸውንም ባለስልጣናት አሳውቋል። የሀገሪቱ የመንግሥት የቴሌቪዥን ጣቢያም በርካታ እስረኞች ከእስራኤል ደህንነት ጋር ተባብረው መስራታቸውን ሲገልጹ የሚያሳይ ኑዛዜን አስተላልፏል። የኢራን የደህንነት ሚኒስትር ሀገሪቷ ሲአይኤ፣ ሞሳድና ኤምአይሲክስን ጨምሮ ከምዕራብያንና ከእስራኤል የስለላ ኔትወርክ ጋር እየታገለች እንደሆነ ገልጸዋል። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እንዳለው ከ12 ቀናት በፊት እስራኤል በኢራን ላይ ጥቃት ከፈጸመች ጀምሮ የእስራኤል የስለላ ኔትወርክ በሀገሪቱ ውስጥ ንቁ ሆኗል። በ12ቱ ቀናት ግጭትም የኢራን የደህንነትና ጸጥታ ኃይሎች ከኔትወርኩ ጋር ግንኙነት ያላቸውን ከ700 በላይ ሰዎችን ማሰራቸውንም የዜና ወኪሉ ዘግቧል። የኢራን ዜጎችም ከእስራኤል ጋር በተያያዙ የማኅበራዊ ሚዲያ ገጾች የስልክ ቁጥራቸው መውጣቱን የሚያሳውቅ የጽሑፍ ማስጠንቀቂያ መልእክት ከሀገሪቱ የደህንነት ሚኒስትር እንደደረሳቸው ተናግሯል። እነዚህን ገጾች ለቀው እንዲወጡ ካልሆነ ግን ክስ እንደሚጠብቃቸውም ተነግሯቸዋል። በጦርነቱ ወቅት የኢራን መንግስት የኢንተርኔት አገልግሎትን ያቋረጠ ሲሆን ከተኩስ አቁም ስምምነቱ በኋላም ሙሉ ለሙሉ የኢንተርኔት አገልግሎት በሀገሪቱ ውስጥ አልተመለሰም ከዚህ በተጨማሪም እንደ ኢንስታግራም ቴሌግራም ኤክስና ዩቲዩብ ያሉ የማህበራዊ ሚዲያ ገጾች እንዲሁም ሌሎች እንደ ቢቢሲ ፔርዣ ያሉ የዜና ገጾች ከኢራን እንዲዘጉ የተደረጉ ሲሆን ገጾቹን ያለ ቪፒኤን መክፈት አይቻልም በተጨማሪም ኢራን ከፓኪስታን አዘርባጃንና ኢራክ ጋር በሚያዋስኗት ድንበሮች አካባቢ በርካታ ወታደሮችን በማሰማራት አካባቢውን እየጠበቀች ሲሆን ከእነዚህ ሀገራት ወደ ኢራን መግባት ከባድ መሆኑም ተሰምቷል። የሱኒ እስልምና ተከታይ ከሆኑ የጎረቤት ሀገራት ጋር ግንኙነት ያላቸው እንደ ኩርድና ባላቹን የመሳሰሉ በቁጥር አነስተኛ የሆኑ የኢራን ዜጎች የሽብር ጥቃት ይፈጽማሉ፣ ከሌሎች ሀገራት ጋርም ይተባበራሉ በሚል በኢራን መንግስት በከፍተኛ ሁኔታ ይጠረጠራሉ። ለአሜሪካ እጅ መስጠት የለም፣ እስራኤልን አሸንፈናል፤ አያቶላ አሊ ካሜኒ። የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ብለዋል። ካሜኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮንያኑን አገዛዝ ሙሉ ለሙሉ እንደሚወድም ስለተሰማት ነው፣ ነገር ግን አሜሪካ ምንም አላተረፈችም ሲሉ ነው የተናገሩት። ጠቅላይ መሪው ሀገራቸው በድል አድራጊነት ወጥታለች ያሉ ሲሆን ለአሜሪካ ጥቃት አጸፋውን ምላሽ እንደሰጠችም ነው የገለጹት። አክለውም በጽዮናውያን አገዛዝ ላይ ስለ ተጎናጸፍነው ድል እንኳን ደስ አላችሁ ሲሉ ለህዝባቸው መልእክታቸውን አስተላልፈዋል። ካሜኒ አሜሪካ በሀገራቸው ጥቃት ከፈጸመች እንዲሁም ከእስራኤል ጋር የነበረው ግጭት ከቆመ በኋላ ባስተላለፉት የመጀመሪያ መልእክት ነው ይህንን ያሉት። የኢራን ህዝብ አንድነቱን በማሳየት ህዝባችን አንድ ድምፅ ነው ያለው የሚል መልእክትን አስተላልፏል ሲሉም ለህዝቡ ምስጋናን አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን እጅ እንድሰጥ መጠየቃቸውን የጠቀሱት ካሜኒ አስተያየታቸው ለአሜሪካው ፕሬዚዳንት አንደበት በጣም ትልቅ ነው በማለት ተችተዋል። ካሜኒ ያክለውም እንደ ኢራን ላለ ታላቅ ሀገርና ህዝብ እጅ ስጡ ማለት ስድብ ነው፣ እጅ መስጠት የሚለው ቃል በመዝገብ ቃላችን ላይ የለም ብለዋል። ትራምፕ በዚያ አጋጣሚ አንድ እውነት እንደገለጡ የጠቀሱት ካሜኒም አሜሪካውያን የኢራን እስላማዊ ሪፐብሊክን መቃወም ገና ከጅምሩ ሲቃወሙ መቆየታቸውን ሲሉ አክለዋል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሊየር ማበልጸግ ጋር ፍጹም ግንኙነት እንደሌለውም የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሜኒ ተናግሯል። አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒኩለር በመቀጠል ደግሞ ሚሳይሎችን ያነሳሉ ሲሉ ካሜኒ ትችታቸውን አሰምቷል። ከሳምንት በኋላ የታዩት ጠቅላይ መሪው መሰረታዊው ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው ኢራን እጇን እንድሰጥ ብለዋል። አያቶላ አሊ ካሜኒ በጦርነቱ ወቅት አብዛኛውን ጊዜ በድብቅ ቦታ ላይ ያሳለፉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላ አሊ ካሜኒ የት እንዳለ እናውቃለን፣ ነገር ግን ለጊዜውም ቢሆን ልንገላው አንፈልግም የሚል አስተያየትን ሰጥተው ነበር። በሌላ በኩል ትራምፕ በሄግ በተካሄደ የኔቶ ጉባኤ ላይ ንግግር ሲያደርጉ በሚቀጥለው ሳምንት አሜሪካ ከኢራን ጋር ለውይይት እንደሚቀመጡና ውይይቱም ወደ ስምምነት ሊያመራ እንደሚችል አመላክቷል። ኢራን አሁንም ሰላም ትፈልጋለች ያሉት ትራምፕ ከዚህ በኋላ የኒኩሌር ፕሮግራሟን እንደገና ለመገንባት እንደማትሞክርም ያላቸውን እምነት ገልጸዋል። እስራኤል ጥቃቱ የኢራንን የኒኩሌር የማበልጸግ ጥረቶች ለብዙ ዓመታት ወደ ኋላ እንደሚጎትት ያስታወቀች ቢሆንም የተባበሩት መንግስታት የኒኩሌር ኃላፊ ግን ጉዳቱ በወራት መመዘን የለበትም ብሏል። የኢራን ፓርላማ ከአሜሪካ ጋር የሚደረግ ድርድርን በቅርቡ ማገዱ የሚታወቅ ሲሆን ሁለቱ ሀገራት በምን መልኩ ድርድር ያደርጋሉ የሚለውም የበርካ ካቶች ጥያቄ ነው። እስራኤል በኢራን የደረሰባት ኪሳራ፣ ኢራን ባደረሰችው ጥቃት እስራኤል 3 ቢሊዮን ዶላር አጣለች። እስራኤልና ኢራን ለ12 ቀናት ባደረጉት የአየር ድብደባና የሚሳኤል ምልልስ ሁለቱም አገራት ከፍተኛ ኪሳራ የደረሰባቸው ሲሆን እስራኤል 3 ቢሊዮን ዶላር ኪሳራ ደርሶብኛል ብላለች። ብሉምበርግ የእስራኤል የታክስ ባለስልጣንን ዋቢ በማድረግ እንደዘገበው ከሆነ በእስራኤል ታሪክ ታይቶ ማይታወቅ ከፍተኛ ኪሳራ በኢራን ሚሳይሎች ምክንያት መድረሱን ይፋ አድርጓል። የኢራን የተተኮሱት ሚሳይሎች በርካታ ህንፃዎችን በእስራኤል ውስጥ ያወደሙ ሲሆን የእስራኤል መንግስትም ከዘጠኝ ሺ በላይ ሰዎች በሚሳኤል ጥቃቱ መኖሪያ ቤት አልባ መሆናቸውን አረጋግጧል። ጦርነቱን ያስጀምረው የእስራኤል መንግስት በሀገሪቱ ውስጥ ጉዳት የደረሰባቸውን ህንፃዎች መልሶ የመገንባትና ቢዝነሶቻቸው የተጎዱባቸውን ዜጎች መልሶ የማቋቋም ግዴታ አለበት። በዚህም መሰረት የእስራኤል መንግስት 3 ቢሊዮን ዶላር በማውጣት እነዚህን ተግባራት መፈጸም ይኖርበታል። የደረሰው የ3 ቢሊዮን ዶላር ኪሳራም እስራኤል ኢራንን ለማጥቃት ያወጣችውን የጦር መሳሪያና የኢራን የሚተኮሱ ሚሳይሎችን ለመከላከል ለአየር መከላከያ ስርዓቷ ያዋለችውን የገንዘብ መጠን አያካትትም። የእስራኤሉ የፋይናንስ ሚኒስትር ቤዛሌል ሲሞትሪች የጦርነቱ አጠቃላይ ወጪ 12 ቢሊዮን ዶላር ሊሆን እንደሚችል ከዚህ ቀደም ባደረጉት ጋዜጣዊ መግለጫ ላይ ይፋ አድርጓል። ከብሉምበርግ ጋር ቆይታ ያደረጉት የባንክ ኦፍ እስራኤል ገዢ አሚር ያሮን የጦርነቱ አጠቃላይ ኪሳራ 6 ቢሊዮን ዶላር ነው የሚል መላምትን በራሳቸው በኩል አሰምቷል። አንዳንድ የኢኮኖሚ ባለሙያዎች ደግሞ እስራኤል ከአመታዊ በጀቷ መካከል ከሁለት በመቶ በላይውን ለ12 ቀናት ጦርነት አውላለች እያሉ ነው እስራኤል ከኢራን ጋር ጦርነት ውስጥ ከመግባቱ አስቀድሞ በጋዛ ከሐማስ ጋር፣ በሊባኖስ ከሄዝቦላ ጋር፣ በየመን ደግሞ ከሀውቲ ታጣቂ ቡድን ጋር ጦርነቶች ውስጥ ገብታ የነበረ ሲሆን በእነዚህ ግጭቶችም ሀገሪቱ ከፍተኛ ወጪን ማውጣቷ ይነገራል። እነዚህ ሁሉ ግጭቶች ተደርባምሮ ታዲያ የእስራኤልን ኢኮኖሚ ወደ ኋላ ያስቀሩት ሲሆን በቀጣይ ወራትም የሥራ አጥነት ቁጥሩ በእስራኤል ውስጥ ከፍ እያለ እንደሚሄድ ይጠበቃል። ከቴምር ሪል ስቴት የሚያምርድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946,000 ብር ብቻ።